ዜና ስለ ተመልካቾቻችን በእያላችሁበት እንደምን ውላችኋል። ከኢቢሲ የቀን 7 ሰዓት ዜናዎቹን እነሆ መልካም ቆይታ ይላችሁ። ኢትዮጵያና ሱዳን የጋራ ሀብቶቻቸውን በቅንጅት በማልማት የሕዝቦቻቸውን ተጠቃሚነት ለማረጋገጥ እንደሚሰሩ የሱዳን የውሃ ሀብት መስኖና ኤሌክትሪክ ሚኒስትር አምባሳደር ሙታዝ ሙሳ ገለጹ። የኢትዮ ሱዳን የሁለትዮሽ የቴክኒክ አማካሪ ኮሚቴ በሀገራቸው የትብብር መስኮችና በናይል ተፋሰስ አጀንዳዎች ላይ ውይይት እያካሄደ ነው። ሚኒስትሩ አምባሳደር ሙታዝ ሙሳ ኢትዮጵያ ይሁን ሱዳን እንደ ናይል ያሉ ወንዞች ተሻጋሪ ሀብቶቻቸውን በጋራ ተጠቃሚነት መርህ ማልማት ይችላሉ ሲሉ ተናግረዋል። በዚህም በታላቁ የኢትዮጵያ ህዳሴ ግድብ ላይ የሁለቱ ሀገራት የግብጽ ቴክኒክ ኮሚቴዎች ባካሄዱት ውይይት በፕሮጀክቶቹ ላይ ግልጽነትን ለመፍጠር የሚያስችሉ ተግባራት መከናወናቸውንም ገልጿል። የውሃ መስኖና ኤሌክትሪክ ሚኒስትሩ ሞቱማ መቃሳ ሀገራት በውሃ ኤሌክትሪክ መስኮች የሚያከናውኑት የጋራ ስራ ተጠናክሮ ይቀጥላልን ብሏል። በዚህም ጉባኤ ከዚህ በፊት የተፈጸሙ የመግባቢያ ስምምነቶች ወደ ተግባር መቀየር በሚቻልበት መንገድ ላይ ምክክር እንደሚደረግም ተገልጿል። በሁለትዮሽ የቴክኒክ አማካሪ ኮሚቴ ስብሰባም የሀገራቱ ብሔራዊ የቴክኒክ ኮሚቴ አባላትና ምሁራን ተሳታፊዎች ናቸው ሲል ሪፖርተራችን አበባዩ ዘግቧል። የተደረገላቸው አቀባበል የሚያስደስትና ለቀጣይ ትምህርታቸው የሚያነሳሳ መሆኑን የጎንደር ዩኒቨርሲቲ የተቀላቀሉ አዳዲስ ተማሪዎች ተናገሩ። ዩኒቨርስቲው በዚህ ዓመት ከ7ሺ በላይ አዳዲስ ተማሪዎችን በመቀበል ላይ ነው። ዳይጣሶ ተጨማሪ አለው። ከሳምንት በፊት ነባር ተማሪዎችን የተቀበለው የጎንደር ዩኒቨርሲቲ አሁን የ2009 ዓመተ ምህረት የመጀመሪያ ዓመት ተማሪዎችን እያስተናገደ ይገኛል። ከትግራይ ክልል ሰለክላካ የመጣችው ነጭ ያለመሸትም አንዷ ነች። ነጭ ያለምሸት ታዲያ ከቤተሰቧ መራቋ ቢያስከፋትም እዚህ ባገኘችው ትብብርና አቀባበል ደስተኛ መሆኗን ትገልጻለች። በጣም ደስ ይላል። በጣም በጥሩ ነው ተቀባይና ቦርሳና ተቀባይ እነዚህ ውስጥ አስገቡ እና አልጋና ተያያዝ ቁጥር አሳየሁ ይመስላል። የነባር ተማሪዎቹ ትብብርና አጠቃላይ ከዩኒቨርሲቲ የጠበቃቸው አቀባበል ከጠበቁት በላይ እንደሆነም ሌሎች አዲስ ዩኒቨርሲቲውን የተቀላቀሉ ተማሪዎች ይናገራሉ። የመጣሁት ከሸካ ዞን ቴፒ የኪ ወረዳ ነው። ስንመጣ ሲኒየር ተማሪዎች ናቸው የተቀበሉን፣ ቦርሳችንን ተቀበሉን። በር ላይ የአበባ መስጠት ፕሮግራም ነበረ። በጣም በጣም ደስ ይላል። ከጠበቅኩት በላይ ነው። የመጣውት ሀዋሳ ነባር ተማሪዎች በቃ እንደ ብቶቻቸው ነው እኛን የተቀበሉት ከበር ነው ይዘው ወደ ዶርሞቻችን ወደ የዶርሞቻችን ውሰዱን እያንዳንዳችን እና በጣም ደስ ይል ነበር። ከዚህ በኋላ ላለውም የትምህርት ጊዜን በአግባቡ እንድማርና ከእነሱ ጋር ጥሩ የሶሻለፊ እንዲኖረኝ ያደርገኛል ብዬ አስባለሁ። ጎንደር ከጋምቤላን የመጣሁት ጥሩ የሚባል ጉዞ ተጉዞን ነው እዚህ የደረስ ነው በአቀባበሉ ደግሞ በጣም ተደስቻለሁ። ትብብራቸው ደስ ይላል። እዚህ ጥሩ ቆይታ እንደሚኖረኝ ያምናለሁ። የዩኒቨርሲቲው ነባር ተማሪዎች አዲሶቹ ካለ ችግር ማረፊያቸው እንዲገቡ በማድረግ በኩል ሲረዷቸውም ቃኝተናል። አዲስ ተማሪ እንደመሆን መጠን በጣም አስቸጋሪ ነው። ስትገባ ግን ያ ነገር እንዳይፈጠር፣ ቦርሳቸውም በተለያየ ነገር እንዳይዘረፍ፣ እነሱም እንዳይደነግጡ፣ ግቢው እንደ አዲስ እንዳይፈሩ፣ የሚያበረታታቸው ነገር ስለሆነ ነው እየተቀበልናቸው ያለን። ዕቃ እንዳይጠፋባቸው፣ እንዳይሸወዱ፣ የተለያየ እንግልት እንዳይደርስባቸው እዚህ እኛ እየተቀበልን ዩኒቨርሲቲያችን ያዘጋጃቸው ባሶች አሉና ወደ እነዛ ባሶች እቃቸውን እንዳመጡ እናስገባለን። ከቤተሰባቸቸው ጋር ሆነን ልጃቸውን ለማድረስ ከአዲስ አበባ ጎንደር የመጡት አቶ አበራና ከደቡብ ክልል ቴፒ የመጡት አቶ ተሾመ ያዩት አቀባበል ልጆቻቸውን ለትምህርት የሚያዘጋጅና የሚያነሳሳ መሆኑን ይገልጻሉ። የሚያምር አቀባበል ነው ያደረጉ። አስገራሚ የሆነ በቃ ነባር ተማሪዎች በሞራል ነው የተቀበሉት። አሁን የዚህ አቀባበሉን ሳይ በጣም ነው ልብ ያረፈው። እውነትም ከስሙ ጋር የሚገናኝ ነው። ማራኪ አቀባበል ነው ገጠመን። አሁን ያየሁት ነገር የሚያመለክተኝ መልነሱ ደህና ሴትል የሆነ ሁኔታ እንዳለ ነው ያየሁት። ልጄም ከዚህ በኋላ ያሉትን ተረጋግታ ሌሎችንም ትቀበላለች። የጎንደር ዩኒቨርሲቲ ፕሬዚዳንት ዶክተር ደሳላይ መንገሻ ዩኒቨርሲቲው ለዚህ ዓመት የመማር ማስተማር ሂደት በቂ ዝግጅት አድርጓል ይላሉ። በቀጣይም ሊያሳካ የያዛቸው እቅዶች እንዳሉ በመጠቆም አንደኛ ዓመት ተማሪዎች ከጠበቅ ነው ቀን ቀደም ብለውም የገብተዋል የተወሰኑት ዛሬ በብዛት እየገቡ ነው። ያደረግናቸው ዝግጅቶች ውጤታማ የስራ ዘመን እንዲሆን ከማድረግ አንጻር የሰራናቸው ስራዎች ጥሩ ናቸው እቅዳችን በምርምር በማህበረሰብ አገልግሎት በመሰረተ ልማት ግንባታ በዚህ አመት ከፍተኛ ስራዎችን እንሰራለን ብለን ነው የምናስበው ኮሌጅ ሆኖ በጤናው መስክ ተማሪዎችን ተቀብሎ ማሰልጠን ከጀመረ ከ60 አመት በላይ ያስቆጠረውና በዩኒቨርሲቲነትም 12 አመታት የሆነው የጎንደር ዩኒቨርሲቲ ዘንድሮም ከ7000 በላይ አዳዲስ ተማሪዎችን ነው እየተቀበለ የሚገኘው። ይህ ቁጥርም በሀገሪቱ ከሚገኙ የከፍተኛ ትምህርት ተቋማት ቀዳሚ ያደርገዋል። ለኢቢሲ ዘገባ ዳዊት ጣሰው ጎንደር። በሁሉም የሀገሪቱ ዩኒቨርስቲዎች ትምህርት መጀመሩን የትምህርት ሚኒስቴር አስታወቀም። ከፍተኛ የትምህርት ተቋማት በዚህ የትምህርት ዘመን አራት መቶ ሃምሳ ሺህ የሚደርሱ ተማሪዎችን እንደሚያስተናግዱ ሚኒስቴሩ ገልጿል። ታምራይ ወንድማገኝ። የትምህርት ሚኒስቴር ከባለፈው የትምህርት ዘመን ተሞክሮ በመነሳት በክረምቱ ዝግጅት ሲያደርግ ቆይቷል። በከፍተኛ የትምህርት ተቋማትም መልካም አስተዳደርና ጥራት ቀዳሚ የዝግጅት ትኩረት እንደተሰጣቸው የትምህርት ሚኒስትር ዴኤታ ዶክተር ካባ ኡርጌሳ ይናገራሉ። 2008 ላይ የነበረው የለየናቸው የመልካም አስተዳደር ችግሮችን እንደተወጣ ናቸው የሚሉ ነገሮች እና ለሁለት ሺ ዘጠኝ ስ ሊያጋጥሙን የሚችሉ የመልካም አስተዳደር ችግሮች ምንድን ናቸው ብለን ይለያያለን። እኛም በዚህ በመስሪያ ቤቱ የምናሰጠው አገልግሎት እለያለን። ዩኒቨርስቲዎቻችንም በዛው የሚሰሩት ይለያሉ። ይሄ አንዱ ሲደረግ የነበረው ዝግጅት ነው። በአመቱ መጀመሪያ የተደረጉት የዩኒቨርስቲ ማህበረሰብ ውይይቶች ብሔራዊ መግባባት ላይ መልካም ውጤት ተገኝቶባቸዋልን ብለዋል። ሀገራችን አንድነት ላይ ያተኮረ አንድነትን ለማምጣት ምንድን ነው መሰራት ያለበት? አንድነት ስላዘምን ነው የሚመጣው ወይንስ ማንነታችን ለይተን አንድነታችን አጠናክረን ስንሄድ ነው የሚለው ላይ የጋራ መግባባት እንዲኖር ተደርጓል። በዚህ አመት ሁሉም ዩኒቨርሲቲዎች የመጓጓዣ መንገዶችን በማመቻቸት ተማሪዎችን ተቀ ሁሉም ዩኒቨርሲቲ አሁን በሰላማዊ መንገድ ትምህርቱን ጀምሯል። በተለይ አሁን አንደኛ አመቶች ሲመጡ ደግሞ ሁሉም ነገር ሰላማዊ ነገር ስለሆነ ትራንስፖርትም አልተቸገሩም። ሁሉም ነገር በሰላማዊ መንገድ ወደ ቦታው መሄድ ችሏል። እንዲሁም የዩኒቨርሲቲዎችን ብዙም ተጨማሪ እገዛም ሳያስፈልገን ባለው የባለ ሀብቶች አውቶቡስ ብቻ ተማሪዎቻችን ወደ ዩኒቨርሲቲያቸው በሰላማዊ መንገድ መድረስ ችለዋል። እንደደረሱም ስልጠና የሚያስፈልገው ወደ ስልጠና ገባ፣ ሌላው ደግሞ ወደ ትምህርቱ ነው የገባውና አሁን በጥሩ ሁኔታ እየተካሄደ ነው ማለት ይቻላል። በዚህ የትምህርት ዘመን የትምህርት ጥራትን ለማረጋገጥ ጥናትና ምርምርን የሚያግዙ መርሃ ግብሮች ይተገበራሉ። ለትምህርት ጥራትም ሁሉንም ማሳታፊ አካሄድን እንከተላለን ብለዋል ሚኒስትር ደኢታው መምህራኖቻችን በተቻለ መጠን አስተምሮ ወደ ቤቱ ገብቶ ጥዋት መጡ የሚያስተምር ብቻ ሳይሆን በግልም ሆነ በቡድን የሚበረታተው በቡድን ነው፣ ምርምር መስራት አለባቸው። አንደኛ መማር ማስተማሩን ከወቅታዊ ሁኔታዎች ጋር እያደረግክ እያዳበርክ ትሄዳለህ ማለት ነው ትምህርቱ። ሁለተኛ የአካባቢው ማህበረሰብ ችግር ትፈታለህ በምርምር። ሶስተኛ ደግሞ ምርምሩም ያድግበታል። ምርምር የእድገት ምንጭ ነው። በዚህ ዓመት ሰላሳ ስድስቱ የመንግስት ከፍተኛ የትምህርት ተቋማት አራት መቶ ሃምሳ ሺህ የሚደርሱ ተማሪዎችን ያስተናግዳሉ። የዓለም ባንክ በአዲስ አበባ እየተከናወኑ ባሉ የመሰረተ ልማት ስራዎች ላይ ሙያ ድጋፍ ለማድረግ ከከተማ አስተዳደር ጋር ስምምነት ላይ ደረሰ። ባንኩ በከተማው የተጀምሮ የመሰረተ ልማት ስራ፣ የስራ ዕድል ፈጠራና የመሬት አጠቃቀም ላይ የሚስተዋሉ ክፍተቶች ለማስተካከልና ከከተማ ለውጭ ኢንቨስትመንት ምቹ እንድትሆን እንደሚሰራ ማስታውቋል። አብዲ ከማል ተጨማሪን ይዟል። ከዛሬ 20 ዓመታት በፊት የቻይናዋ ሺያንዙና የብራዚሏ ሳዋፖሎ ከተሞች ነዋሪዎቻቸው የማይረኩበትና አሁን አዲስ አበባ ባለችበት ደረጃ የሚመደቡ ከተሞች ነበሩ ይላል የዓለም ባንክ ጥናት። እነዚህ ከተሞች የነበረባቸውን የኢኮኖሚ ክፍተቶች በማጥናት በአጭር ጊዜ ውስጥ የሀገራቸው የኢኮኖሚ ዋና እንቀሳቃሽ ሆኗል። የአፍሪካ ሀገራት በኢኮኖሚያቸው ላይ ያላቸውን አቅም እንዲያሳድጉና በአጭር ጊዜ ውስጥ ለውጥ ካመጡ ሀገራት ተርታ እንዲመደቡ የዓለም ባንክ ከብድር ነጻ የሆነ ሙያዊ ድጋፍ ለማድረግ እየተንቀሳቀሰ ነው። የአፍሪካ መዳረሻ በሆነችው ኢትዮጵያ መዲና አዲስ አበባ አሁን ትኩረቱን ያደረገው የዓለም ባንክ የከተማዋን ኢኮኖሚ ለማሳደግ የታቀዱትን ስራዎች ተግባራዊነት በጥናት በማስደገፍ ገምግሟል። የመነሻ ጥናቱን ውጤትም ከአዲስ አበባ አስተዳደርና ከከተማዋ ባለድርሻ አካላት ጋር በተወያየበት ወቅት አቅርበዋል። ኢትዮጵያ በእድገት መስመር ላይ እንዳለች የዓለም ባንክ የከተማ ልማት ባለሙያ ኤማ ሆብሰን ተናግሯል። ባለሙያዋ እንዳሉት በሀገሪቱ ያሉትን የኢንቨስትመንት የስራ ዕድል ፈጠራና ሌሎች ተያያዥ ጉዳዮች ላይ ያሉትን ክፍተቶች ከከተማዋ አስተዳደር ጋር በመነጋገር ለመቅረፍ ይሰራሉ። ከተማዋ ጥሩ በሚባል ደረጃ መካከለኛ ገቢ ወዳላቸው ሀገሮች እየተቀላቀለች ነው። የተሻለ የሥራ ዕድል በመፍጠርና የመሰረተ ልማት ስራዎችን ከማጠናከር አንጻርም ጥሩ እየሄደች ነው። ነገር ግን በአንዳንድ የመሰረተ ልማትና የመሬት አጠቃቀም አተገባበሮች ላይ ክፍተቶች ይታያሉ። ችግሮቹ ምን እንደሆኑ አውቀ ናቸዋል። አሁን ለቀጣይ ስራችን ከከተማው መስተዳደር አካላት ጋር እየተነጋገርን ነው። የአዲስ አበባ ከተማ አስተዳደር ከንቲባው ጽሕፈት ቤት ኃላፊ አቶ አሰግድ ጌታቸው በበኩላቸው በመሰረተ ልማት ስራዎች አተገባበር ላይ ክፍተቶች እንዳሉ ገልጸዋል። ይህንን ለመቅረፍም የከተማ አስተዳደር ከዓለም ባንክ ጋር የተለያዩ ስራዎችን እየሰራ መሆኑን ገልጸዋል። በተጨባጭም ጥናቱ ያሳየው በከተማችን ያሉ የመሰረተ ልማት አቅርቦቶች እንደዚሁ የስራ እድል ፈጠራ ላይ በተለይ ከመሬት አቅርቦታችን ጀምሮ ያለው ክፍተት ምንድን ነው የሚለውን አሳይተውናል። ከውሃ ከመንገድ፣ ከፍሳሽ ማጣሪያ ጣቢያዎች ከኃይል አቅርቦት ጋር ያሉ ችግሮች ምንድናቸው የሚለውን ለማየት ሞክረዋል። አሁን ካለን በ በላቀ ደረጃ መውጣት እንድንችል የሚያስችለን ስራ እየሰራ ያለ ነው። የኪነ ጥበብ ባለሙያዎች ታላቁ የኢትዮጵያ ህዳሴ ግድብ ግንባታ እስኪጠናቀቅ ድረስ ሙያ ድጋፋቸውን ማድረጋቸውን አጠናክረው እንደሚቀጥሉ ገለጹ። ከተለያዩ የኪነ ጥበብ ዘርፎች የተውጣጡ ባለሙያዎች ግድቡ በሚገነባበት ስፍራ ተገኝተው በግድቡ ግንባታ ለተሰማሩ ሰራተኞች የሙዚቃና የመዝናኛ ዝግጅት አቅርበዋል። የልቤ ማዘንጊያ 350 የውጭ ሀገር ዜጎችን ጨምሮ ከ11000 በላይ ሰራተኞች በታላቁ የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብ ግንባታ እየተሳተፉ ነው። የኪነ ጥበብ ባለሙያዎች የግንባታ ሂደቱ ለአፍታ ሳይቋረጥ ቀንና ሌሊት በሚካሄድበት ስፍራ በመገኘት ለሰራተኞች የመዝናኛ ዝግጅታቸውን አቅርበዋል። በዚህ ሀገራዊ ፕሮጀክት ሁሉም ዜጋ አሻራውን የሚያሳርፍበት እንደመሆኑ በሙያቸው የሚጠበቅባቸውን እንደሚወጡ የጥበብ ባለሙያዎቹ ገልጸዋል። በሙያ የምችለውን ይኸው የመጣሁ እንደዚሁ ሰራተኛውን ማዝናናት እንደዚሁ ያለበትን ደግሞ ለኢትዮጵያ ህዝብ በሙያችን ደግሞ መግለጽ። እዚህ ጋር ላሉት ወንድሞቻችን ቀንና ማታ ሳይሉ እየሰሩ እየለፉ ላሉት እኔ ባለኝ ቢያንስ፣ በዛች ባለችኝ ሙያ ትንሽ ነገር ባዝናናቸው ያለኝን አቅሜን ለማድረስ ነው የመጣሁኝ በእውነት ልብን የሚመስጥ፣ መንፈስን የሚገዛ ኢትዮጵያዊ አንድነት ተራራን መናድ ሁሉ የሚችል መሆኑን ያሳያል እና ጉልበታችንን ነው የያየነው ድር ቢያብር አንበሳ ስር የተባለ ይፈጸም ዘንድ ነው። ኪነ ጥበብ ባለሙያዎቹ በግድቡ ግንባታ ስፍራ ተገኝተው የሰራተኛውን የስራ መንፈስ የሚያነቃቃ ዝግጅት ማቅረባቸው የተለየ የአብሮነት ስሜትን የሚፈጥር ትርጉም እንዳለው የግድቡ ዋና ስራ አስኪያጅ ኢንጂነር ስመኘው በቀለ ተናግረዋል። መጥር የሆኑና ታዋቂ አርቲስቶች፣ ጋዜጠኞች እዚህ መካከላችን ሲገኙ መልእክቱ እኛ እየሰራ ነው ያለውን ስራ እየሰራችሁት ያለውን ስራ ለማበረታታት መለኪያ የሌለው አቅም ለመፍጠር አብረነን ለማለት ከሁሉም በላይ ድህነታችንን ለመዋጋት እየታጠቅ ነው ያለውን ትጥቅ ሊያቀብሉና የመጡት ፕሮጀክቱ ለልማት ለሰላምና ለዲሞክራሲያዊ ስርዓት ግንባታ በተሰለፈ ሕዝብ የሚገነባ መሆኑን የገለጹት ደግሞ የብረታ ብረትና ኢንጂነሪንግ ኮርፖሬሽን ምክትል ዋና ዳይሬክተር ኮሎኔል ሙሉ ወልደ ገብርኤል ናቸው። በዚህ ታላቅ ታሪካዊ ፕሮጀክት ታሪክ ሰሪዎቹ እኛው ራሳችንን ኢትዮጵያውያን በመሆናችን ሌሎች በእኛ ምትክ እንዲሰሩልንና እንዲወስኑልን የማንጠብቅ በመሆናችን ይህ ሀገራችን ታላቅ ሐውልት የሆነው ታላቁ ፕሮጀክት ሊስተዋጎና ሊቆም የማይችል መሆኑ በተግባር እናሳያለን። በአዲስ አበባ ባሉ የተበላሹ መንገዶች ምክንያት ነዋሪዎች ለተለያዩ የማህበራዊ ና ኢኮኖሚያዊ ችግሮች እየተደራረጉ እንደሚገኙ ተናገሩ የአዲስ አበባ መንገዶች ባለስልጣን በበኩሉ አሁን እያከናወነ ያለው የመንገድ ጥገና ከወትሮ የተለየ ነው ብሏል ሰይድ መሀመድ ተጨማሪውን ይነግረናል በአለም አቀፍ ደረጃ የአንድ ከተማ 25 በመቶ የሚሆነው የቆዳ ስፋቱ በመንገድ መሰረተ ልማት መሸፈን እንዳለበት መረጃዎች ይጠቁማሉ በዚህ መስፈርት መሰረት የአዲስ አበባ ከተማ ከአጠቃላይ የቆዳ ስፋቷ 22 በመቶ የሚሆነው በመንገድ መሰረተ ልማት የተሸፈነ መሆኑን ከአዲስ አበባ ከተማ መንገዶች ባለስልጣን የተገኘው መረጃ ያመለክታል። ከእነዚህ መንገዶች የተወሰኑት በተለያዩ ምክንያቶች የተጎዱ በመሆናቸው በትራፊክ ፍሰቱ ላይ ከሚያሳድሩት አሉታዊ ተጽዕኖ ባሻገርም ለሌሎች ችግሮች መፈጠር ድርሻቸው የጎላ ነው። የመንገድ መበላሸት ኢኮኖሚውም ላይ ሰራተኛው በሰቱ ገብቶ ወደ ስራ ገብቶ ስራ እንዳይሰራ አገሪቷ በውጭ ምንዛሬ የምታስገባውን ነዳጅ ያለ አግባብ የሚያባክን ነው። በርካታ ጉዳቶች አሉ። በተመሳሳይ በከተማዋ የተለያዩ ክፍሎች ተዘዋውረን ያነጋገርናቸው ነዋሪዎችም የመንገዶቹ መቆፋፈር የኢኮኖሚና ማህበራዊ ጉዳቶች እያስከተሉባቸው እንደሆነ ይገልጻሉ። አሁን እኔ ጠዋት 12 ሰዓት ነው እዚህ ከተማ የገባሁት ፍርድ ቤት ለመድረስ ነበረ። ጠቅላይ ፍርድ ቤት ሲደርስ ግን ሞቼእሰጥ ሰዓት ነው የደረስኩት። ፋይር ተዘግቶብኝ ነው የደረስኩት። ትንሽ ዝናብ ጣል ባለ ቁጥር ሽርሽር ነው የሚቦረቦረው። ወዲያው ይጠገራል፣ ወዲያው ነው የሚሸርሽር። መንገድ መዘጋጋቱን ጉዳይ እኔ በፍጹም ሊቀንስ አልቻለም። በፍጹም ማለት የዚህ የ18 አደባባይ በፍጹም ሊቀንስ አልቻለም። በዚህ በጀት ዓመት አንዱ የ18 ማዞሪያ አደባባይ ወደ ማሳለጫነት ይቀየራል። በተለይ ከመርካቶ መጥቶ ወደ ሉካንዳ የሚሄደው እሱ ኦቨርፓስ አድርጎ ይሄዳል። በአዲስ አበባ ከተማ ለሚስተዋሉ የመንገድ መጨናነቅ ምክንያቶች መካከል አንደኛው የመንገድ ጥራት እንደሆነ ባለሙያዎች ይገልጻሉ። የአዲስ አበባ መንገዶች ባለስልጣን ችግሩን ለመቅረፍ በክረምት ወራት ከፍተኛ ጉዳት የደረሰባቸውን መንገዶች ለመጠገን 287 ሚሊዮን ብር በጀት በመያዝ በመንቀሳቀስ ላይ ይገኛል። ባለስልጣኑ ጥገና ከሚያደርግባቸው መንገዶች መካከል ከዲያስፖራ አደባባይ በቦሌ አድርጎ 18 ከዚያም መዳረሻው ውንጌት አደባባይ ያደረገው የ33 ኪሎ ሜትር መንገድ ተጠቃሽ ነው። ብዙ መንገዶችን ካየን አዲስ አበባ ውስጥ የሚበላሹት አንደኛ ትራፊክ የሚበዛበት የሚጨናነቅበት ቦታና፣ ሁለተኛ ደግሞ ውሃዎች የሚተኙበት ቦታ ላይ ነው። ስለዚህ እንደገና ዲዛይን ከተደረገለት ትራፊክ በላይ ስለሚሸከም ነው። ዋናው ግን የድሬኔጅ ችግር ይመስለኛል። የመንገድ ጥገና ውጤታማና ዘላቂ እንዲሆን ምን መደረግ እንዳለበትም ኢንጂነር ፋሲካ ያስረዳሉ። መንገዱ ቶታሊ ሙሉ ለሙሉ ሲበላሽ፣ ክራውድድ ሲፈጠር፣ መኪኖቹ መሄድ ሲያቅታቸው፣ አክሲደንቶች መፈጠር ሲጀምሩ ነው መንገድ ሜንቴ የሚደረገው። ስለዚህ ፕሮፐርሊ ይሄ ሩቲን ሜንቴናንስ ወይም ፕሪቨንቲቭ ሜንቴናንሱን እየተከተልን የምንሄድ ከሆነ ያ ችግር አይፈጠርም ማለት ነው። በደንብ ጥናት ተደርጎ ከምን ጀምሮ ነው ችግሩ ያለው የሚለው ታይቶ ሜንቴን መደረግ ያለበት ይመስለኛል። የመንገዶች ባለስልጣን በበኩሉ አሁን እየተደረገ ያለው ጥገና ከሌላ ጊዜው የተለየና ጥናትን መሰረት ያደረገ እንደሆነ ይገልጻል። ባለስልጣን መስሪያ ቤቱ የጥገና ስራውን ከወትሮ ለየት ባለ ሁኔታ በዚህ አመት ጀምሯል። የአዲስ አበባን የመንገድ ጉዳት ሮድ ፈንድ በሚመድበው 50 ሚሊዮን ማከናወን እንዳልተቻለ በተጨባጭ አረጋግጠናል። ስለዚህ የከተማው አስተዳደር ለዚህ ልዩ ትኩረት በመስጠት እስከ ዛሬ ስናከናውን ከነበር ነው የጥገና ሂደት ለየት ባለ ሁኔታ ጥገናውን ጀምረናል። በልምድ ያካበቱትን ሀገር በቀል የአመራርና የልማት እውቀትን ተጠቅመው ወጣቱን ለሰላምና ልማት እንደሚያተጉ አረጋያን ገለጹ። የአረጋያን ቀን በኦሮሚያ ክልል ደረጃ በዱከም ከተማ ተከብሯል። ዝርዝሩን ዘሪሁን ጌታችን ያዘጋጀው ሀብታሙ ድረስ ያቀርባል። አረጋውያን የሀገር በቀል እውቀትና ልምድ ምንጮች በመሆናቸው ለሀገር ሰላምና ልማት አስተዋጽኦቸው የጎላ ነው እውቀትና ልምዳቸውንም ለወጣቱ ትውልድ ለማስተላለፍ ና አረጋውያኑ ትኩረት እንዲያገኙ ለማድረግ የአረጋውያን ቀን በየአመቱ ይከበራል የዘንድሮ የአረጋውያን ቀንም በኦሮሚያ ክልል ደረጃ ተከብሯል የኦሮሚያ ክልል ሰራተኛና ማህበራዊ ጉዳይ ቢሮ ኃላፊ አቶ መሐመድ ጂሎ አረጋውያን የሀገር በቀል እውቀት ምንጮች በመሆናቸው ይህንኑ የልማት አቅም ለማድረግ እየተሰራ ነው ብለዋል ከሮጋን ለመማር ወጣቱ አንደኛ ራሳቸውን ዝግጁ ማድረግ አለባቸው። አንደኛ እነዚህ ኢንዲጂነስ ኖሌጅ የሚባለው በዓለም አቀፍ ደረጃ እውቅና ያገኘ ነው። አጠቃላይ ዓለም እየተሰራበት ያለው ነው። ይህ ማለት ሰው ቢማሪም ባይማሪም በእድሜው ቆይታ ያካበቱ ልምዶች አሉ። ይሄን ልምድ መማር አለበት። ይሄ ልምድ ሲማር አንደኛ ከነሱ የሚያገኘውን ልምድ፣ ሁለተኛ ደግሞ በሳይንስ ያገኘውን ትምህርት አንድ ላይ አዋህዶ ሊጠቀምበት ይገባላል። ሁላችንም አገርቱ እየመራን ያለ ነው ከአባቶቻችን ያገኘናቸው ልምድ ከአባቶቻችን እያየን ካደግነው የተፈጥሮ ሳይንስ ከትምህርት ቤት ያገኘነውን እውቀት አዋሂደን ነው አገሪቱን እየመራን። በበዓሉ ላይ የተገኙ ወጣቶችም ከአረጋውያኑ የሚገኘውን በልምድ የዳበረ እውቀት ከዘመናዊ ጋር በማስማማት ለሀገር ሰላምና ልማት የድርሻቸውን ለመወጣት ዝግጁ መሆናቸውን ነው የገለጹት። ሀብታችን ናቸው፣ የእውቀታችን ምንጭ ናቸው፣ ቤተ መጽሐፍት ናቸው ማለት ይቻላል አረጋውያን ሲባሉ ስለዚህ የዛሬው ትውልድ ወጣቱ ትውልድ ከአረጋውያኑ መማር ያለበት ጥንት ጠብቆ ያቆየንን የኢትዮጵያዊነት ስምና ስሜት መማር መቻልና ያንን በውስጡ ይዞ ለሚቀጥለው ጀኔሬሽን ደግሞ ለሚቀጥለው ትውልድ ማስተላለፍ መቻል አለበት። ሀገራችን ሰላም ውስጥ አረጋውያን እንደሚካፈሉ ወጣቱም ሁሉ ከእሳቸው ከአረጋውያን እየተማረ ወጣቱም የሀገሩን ሰላም ውስጥ ሚና ድርሻ ወስዶ ድርሻውን መወጣት መቻል አለበት ማለት ነው። አረጋውያኑ እንደሚሉት ወጣቱ ለሰላም ግንባታና ለልማት መትጋት አለበት። ወጣት አሁንም በማህበር የተደራጁ በብዙ ቦታ ማጣ የሚባል አለ። ኦሮሚያ ውስጥ በዚህ አንዳንድ ስራ ላይ የተሳተፉ ከመቀመጥ መስራት፣ ሰርቶ ማግኘት፣ ከድህነት መውጣት የሚቻለው በዚህ ነው የሚለው ነገር እያስተማር ነው የሚጠቅመን ልማት እድገት ሰላም መሆንን ነው የምንፈልገው፣ ብሎ ከሰላም በላይ ምን ነገር የለም። ሰላም ስኖሮ ነው በሀገር ላይ ሰርቶ መብላት፣ ወጥቶ መግባት፣ መማር የሚቻለውና ልጆቻችንን በዚህ ዙሪያ መክረናቸው ስለ ሰላም የሰላምን ጎዳና መርጦ ተመልሶልናል። ልጆቻችን አረጋውያን ደከመን ሰለቸን ሳይሉ በጥሩ ሁኔታ ሰላም ላይ እየሰራን ነው። አረጋውያን ቀን በዓል በኦሮሚያ ክልል ደረጃ በዱከም የተከበረው ዘንድሮ ለሃያ አምስተኛ ጊዜ ነው። በደብረ ዘይት የምርምር ማዕከል የተገኘ አዲስ የጤፍ ዝርያ ምርታማነታቸውን እንዳሳደገላቸው በምዕራብ ሸዋ ዞን ኤጀርሳ ላፎ ወረዳ የሚገኙ አርሶ አደሮች ተናገሩ። በወረዳው የአርሶ አደሮች የመስክ ቀን ተከብሯል። መለሳም እንዲያዘጋጀውን ዘገባ ሞላ አለማየ ያቀርበዋል። ኮራ የሚል መጠሪያ የተሰጠውና በደብረ ዘይት የግብርና ምርምር ተቋም የተገኘውን የጤፍ ዝርያ መጠቀም የጀመሩ የምዕራብ ሸዋ ዞን ኤጀርሳ ላፎ ወረዳ አርሶ አደሮች ምርታቸው በጥፍ ለመጨመር እንደሚችሉ ይገልጻሉ ነው። ዋናው ስሩማ ጫላ ጉዲሱ ኑቲ ባየቹ ሳይ እኔ እንደማስበው የዚህ ጤፍ ዝርያ ከሌሎች በተሻለ ምርት ይሰጣል ብዬ እገምታለሁ። ይህ ምርት ደግሞ እኛም በቀላሉ ተጠቃሚ አድርገናል። ቆንጆ ነው አበቃቀሉ፣ ለፍሬያማም ጠቃሚ ነው ብለን ነው የምናስበው። ጣሪፍ ጤፍ ነው። በዞኑ የአርሶ አድሮች የመስክ ቀን ተከብሯል። የግብርና ባለሙያዎችና ከተለያዩ የምርምር ማዕከላት የተውጣጡ ተመራማሪዎች አዲሱን የጤፍ ዝርያ መጠቀም የጀመሩት የጀርስ አለፎ ወረዳ አርሶ አደሮች ማሳን ጎብኝተዋል። በደብረ ዘይት ግብርና ምርምር ማዕከል የኤክስቴንሽን ባለሙያው አቶ ከፈለኛ ዮሐንስ በጀርስ አለፎ ወረዳ ተሞክሮ ውጤታማ የሆነውን የኮራ ጤፍ በክልሉና በሀገሪቱ ለሚገኙ አርሶ አደሮች እንዲዳረስ በተለያዩ መንገዶች ለማሰራጨት ዝግጅት ላይ መሆኑን ተናግረዋል። በሁለት መንገድ ይሄ ዝርያ በሀገር አቀፍ ደረጃ የተሰራጨ ነው። በመጀመሪያ ደረጃ ምርምሩ በራሱ ፖቴንሻል በሆኑ አካባቢዎች ወይም ደግሞ ምርታማ በሆኑ አካባቢዎች ምርቱ በሚፈልግበት አካባቢ አቅም በፈቀደ ሁሉ ዝርያዎችን እየሰጠ ለገበሬው ዘር እየሰጠ በሽያጭ ሳይሆን በሪቮልቪንግ ለገበሬው እንዲዳረስ እያደረግን ነው ያለ ነው። በእኛ ደረጃ በሀገር አቀፍ ደረጃ ደግሞ መስሪያ ቤቱ ራሱ እና ከሌሎች ተጓዳኝ መስሪያ ቤቶች ጋር በመቀናጀት አብቃ የሆኑ አካባቢዎች ዝርያው እንዲደርስ በበጀትም በአቅምም ተደራጅቶ ሰፊ ስራ እየተሰራ ነው ያለው። ምርታቸውን ለማሳደግ የግብርና ባለሙያዎችን እገዛና የቴክኖሎጂ መሳሪያዎችን የተጠቀሙ አርሶ አደሮች በጤፍ ዝርያው ዘንድሮ በሄክታር ከ45 እስከ 50 ኩንታል ሊያገኙ እንደሚችሉም ገልጸዋል። ገመቹ ጋሪ ዳና ይገቻ፣ ጥሩ ምርት እናገኛለን ብለን እየጠበቅን ነው። ከሄክታር ቢያንስ ከ45 ኩንታል በላይ ምርት እንደሚኖረው እናስባለን። በአንድ ሄክታር ላይ 50 ኩንታል እንደዚህ ከገባ እንከን ከሌለው ይገባል ብዬ አስባለሁ ዘንድ